ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ዘላቂ ሰላምን ለማስፈን በሚደረገው ሂደት የድርሻቸውን እንደሚወጡ አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ የተፈጠሩ የሰላም እጦት እልባት እንዲያገኝ ልዩነትን በውይይት መፍታት እንደሚገባ መልእክት አስተላልፈዋል። ማህደር አድማሴ ተጨማሪ አላት። የሰው ልጆች የህይወት ጉዞ የተቃና እንዲሆንና የተሻለ ማህበራዊ መስተጋብር ለመፍጠር ከሚያስችሉ መሰረታዊ ነገሮች መካከል አንዱ የተረጋጋ ሰላም መሆኑን በርካቶች ይስማሙበታል። ሰላም ሰዎች በየትኛውም አካባቢ ተንቀሳቅሰው ሀብት ንብረት እንዲያፈሩ ከሚፈጥረው እድል ባለፈ የህልውና መሰረት መሆኑን አስተያየት የሰጡ የጎንደር ከተማ ነዋሪዎች ያስረዳሉ። ሰላም ለሁሉም ነገር መሰረት ነው። ሰላም ከሌለ ሃይማኖትም፣ ንግዱም ሁሉ ነገር ይበላሻል ስለዚህ ሰላም መሰረታዊ የሆነ ነውና አሁን በኛ እንትን ውስጥ ሰላም የመጀመሪያው ቅድሚያ የሚሰጠው ጉዳይ ሰላም ነው። ሰላም ካለ ሃይማኖትን ታከብራለ፣ የሃይማኖት ተቋም ላይ መትት ሰግዳለ፣ ጸሎት ታደረጋለህ። ሰላም ክልል መምጣት መግባት መውጣት የለም፣ ንግድ የለም፣ እንቅስቃሴ የለም። ሰላም ነው የሚፈለገው። ያለው ለሌለው መስጠት፣ ልብስ ቢያይኖርም መስጠት፣ መተዛዘን፣ ጊዜ ያልፋል መባባል ቤተሰብ ማህበረሰቡ ነው የሚያረጋጋው። ሰላም ካለ በየቦታው ላይ ልማቶችን ይቀጥላሉ። ይሄን ልማት ደግሞ መምጣት ያለበት ቅድሚያ ሰላም ነው። አፍላቂም፣ ፈጣሪም፣ ሰሪም እኛ ህዝቦች እስከሆነ ድረስ እኛ በእኛ ከተባበርነ ልማት ይመጣልናል። ከባለፈው ጊዜ አንጻር ሲታይ በጎንደር ከተማ ሰላም መስፈኑን የሚናገሩት አስተያየት ሰጪዎቹ የተሻለ ይሆን ዘንድ የበኩላቸውን ሚና እንደሚወጡ አስረድተዋል። አሁን ጥሩ ነው። አንጻራዊ ሰላም አለ። ጎንደር ከተማ አሁን ሰላም ነው ያለው። አሁን ጎንደር ከተማ ላይ ከነበሩት ሁለት አመታት የተሻለ ሰላም አለ። አሁን አሁን አንጻራዊ ሰላም አለ። ህብረተሰቡ ጋር ተቀናጅቶ በመስራት ሰላምን ማምጣት ያስፈልጋል። እኔም እንዳንዱ ግለሰብ ከሚመለከተው የባለድርሻ አካላት ጋር በመሆን ሰላምን ማስፈን አለብን የሚል መልእክት መስጠት እፈልጋለሁ። አሁን ያለው ሰላም የተወሰነ እንግዲህ ከሞላ ጎደል የተሻለ ነው ምክንያት ያው በአካባቢያችን የተወሰነ ነገር መንቀሳቀስም መስራትም እየቻለ ነው ያለ ህብረተሰቡ። ያው ሰላምን በማስፈን አኳያ ከኛ ከወጣቶች ከመንግስት ጎንም ሆኖ ያለውን ነገር በትብብር በሀሳብም በየቦታው የሚደረጉ ድርጊቶችን አብሮ በመተባበር መስራት አለበት። ሰላሙ በጣም እየተረጋጋ ነው። አሁን በሀገራችን ደህና ነው። እኔ በመንገድ መምጣትም አልችል ነበር። እኛም በጦለታችን እንረዳለን። አስተያየት ሰጪዎቹ የተፈጠረው የሰላም እጦት ተቀርፎ ዘላቂ ሰላም ይሰፍን ዘንድ ሁሉም ባለድርሻ አካላት ተቀናጅተው መስራት እንዳለባቸው አስረድተዋል። የሰላም ዋጋ ተመን የለውም የሚሉት ነዋሪዎቹ ችግር በዘላቂነት ለመፍታት መንግስትም ሆነ የታጠቁ ኃይሎች ተቀራርበው መምከርና መመካከር እንደሚጠበቅባቸው መልእክታቸውን አስተላልፈዋል። እንግዲህ ሰው ማለት መንግስት ማለት ነው። መንግስትም ሰላምን እንዲፈልግ እንፈልጋለን። የሚደረገው ከተቻለ ተቀራርቦ መዋያየት መነጋገር ምንጊዜም ቢሆን እኮ ሰማይ የተቀደደ ቢሉት ሽማግሌ ሰፋዋል ነው። ያውኔ ሰላምን ለማስፈን ሁሉም ሰው በትብብር ሁሉም ሰው በቃ የኔ ብሎ ባለበት መንገድና በሚያገኘው በሁሉም በሚሰራበት መንገድ በቢሮ በመንግስት በኩልም ሆነ በማንኛውም በግለሰብ እንቅስቃሴ ሁሉ ነገር በቃ በግልጽነት መነጋገርና መወያየት፣ መሰብሰብ፣ ማብራራት አለበት ብዬ ነው ማሰባው። በዱርም በጫካም ያለነው መጠን ገብተን፣ ምረትን ጠይቀን፣ መንግስትን ወደ ህዝብ ቀርበን ከህዝብ ጎን ሆነን ከህግ አካልም ጎን ሆነን ያለን ሀገራችንን ልማታችንን ብናፋጥንና ብናስቀጥል። ሰላም ለማረጋገጥ የሚደረገው ጥረት የሁሉም ድርሻ የሚጠይቅ ቢሆንም የሃይማኖት አባቶች ሚናቸው የጎላ መሆን እንዳለበት መልእክት ተላልፏል። በተያዘው በጀት ዓመት ከ480 ኪሎ ግራም በላይ የማር ምርት ለማግኘት እየሰራ መሆኑን የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ አስታወቀ። መምሪያው በዘርፉ የተሰማሩ ዜጎች ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታውቋል። አዲስ አለማየሁ ዝርዝር አለሁ። ተመልካቾቻችን፣ አሁን የምንገኘው በጎንደር ከተማ በንብ ማነብ ስራ ከተሰማራ ወጣት የስራ ቦታ ነው። ይህ ግለሰብ ዘመነ ሸጋው ይባላል። በ2016 ስራውን እንደጀመረ ከጣቢያችን ጋር በነበረው ቆይታ አንስቶልናል። በተለይ ባለፈው አመት በ50 የንብ ቀፎዎች ከ600 ኪሎ ግራም በላይ የማር ምርት ማግኘቱን ነግሮናል። በዘንድሮ አመት ደግሞ ወደ 80 የሚደርሱ የንብ ቀፎዎችን ይዞ ስራውን ስለመቀጠሉም ነግሮናል። በዚህም እንግዲህ ከ1200 ኪሎ ግራም በላይ የማር ምርት ለማግኘት እቅድ ስለመያዙ ማጫውቶናል። ግብርና ወደ ጥቃቅን ጥቃቅን ወደ ግብርናና ወደ ክፍለ ከተማው ልኮን ቦታው እንዲሰጠን ሆኗል። በባለፈው ያ ወደ 600 ምናምን ኪሎ ግራም ነው ያገኘ ነው። በአሁኑ አመት ግን ያቀርኩት 1230 ኪሎ ግራም ነው። ይህ ወጣት እንግዲህ በራሱ የሽግግር ቀፎዎችን በመስራት የስራውን ለማስፋፋት የተለያዩ ስራዎችን እየሰራ እንደሆነ ነው የነገረን። በተለይ ደግሞ የእንስሳትና ሳብት ልማት ባለሙያዎች ሙያዊ ድጋፍ እንደሚያደርጉለትም ነግሮናል። በቀጣይም ደግሞ የቦታ ማስፋፋትን ጨምሮ የዘመናዊ ቀፎዎች ቢሟሉ የሚሉ ጥያቄዎችን አንስቷል። ዘመናዊ ቀፎ መንግስት የሚያግዘን ነገር ካለ ትንሽ የተሻለ ነው። እሱ ሰም አትመ ከሰጠኸው በቃ ማር ማምረት ብቻ ነው የሚጠበቅብን ማለት ነው። ሰም ካገረ ተሰጠዋለ ከዛ በኋላ ምንም ነገር አያስቸግረውም። እንጀራ መጋገር ብቻ ነው ንቡ የሚያስቸግረው። ማር አትመ ሰጠኸው ማለት በቃ ማር ማምረት ማለት ነው። የማር ምርት በትንሽ ወጪ ብዙ ስራዎችን መስራት እንደሚቻል የነገሩን የጎንደር ከተማ አስተዳደር እንስሳትና ሳብት ልማት መምሪያ ኃላፊ አቶ መላኩ ደምሌ በዘንድሮ ዓመት በከተማ አስተዳደሩ ከ483 ቶን በላይ የማር ምርት ለማግኘት አቅዶ ወደ ስራ ስለመገባቱ ነግረውናል። እስካሁንም ከ260 ቶን በላይ የማር ምርት ተገኝቷል ብለውናል። ወደ 267 ቶን አካባቢ ማር ምርት ተገኝቷል። በደንብ ማኔጅ ካደረግ ነው የንብ ስራ ውጤታማ የሚያደርግ። ትንሽ ኢንቨስትመንት የሚጠይቅ ከፍተኛ ፕሮዳክቲቭ የሆነ ተግባር የንብ ስራ ነውና እኔ ለወጣቱም የምመክረው ማለት ነው፣ በተለይ በገጠር አርሶ አደር ያለን ወጣቶች፣ ክፍለ ከተሞችም፣ ቀበሌ አስተዳደሮችም ክፍት የሆነ መሬት አደራጅቶ በንብስ ራስ ብናስገባበት አንደኛ መሬቱን ፈርታይል ይሆናል፣ እንዲለማ ይሆናለኝ፣ የምርት ሂደት ይጨምራለኝ። ከሰብል መሀል ጋራ ሁለቱንም ምርታማ ማድረግ እንችላለን። በዚህ የስራ ዘርፍ የተሰማሩ ወጣቶች ተጠቃሚ እንዲሆኑ በተለይ ሙያዊ ድጋፎችን ከማድረግ ባሻገር ዘመናዊ የንብ ቀፎዎችን ለተጠቃሚዎች ለማድረስም ከከተማ አስተዳደሩ ጋር በመነጋገር እየተሰራ ስለመሆኑን ያክረውናል። እኛ አሁን አተኩረን እየሰራን ያለ የአናቢውን የእውቀት ጋፕ መሙላት ነው። የእውቀት ጋፕ ሞልተ ዝቅተኛ ወጪ ከፍተኛ ገቢ እንዲያደርግ እንዲያገኝ ነው እያስበን እየሰራን ማለት ነው። አሁን በምርት ዘመኑ ስልጠና እንሰጣለን። የሽግግር ቀፎ መስራት ማለት ነው። ከተማ አስተዳደሩም አሁን ለዘርፉ ትኩረት ሰጡ ሁለት ሚሊዮን ብር መድባለሁ። ዘመናዊ ቀፎ አቅርቦ ለተጠቃሚዎች አድረስ ይደረጋል የሚል እሳቤ ውስጥ ክቡር ከንቲባው ቃል ገብተውልናል። ይህን እንፈጽማለን ማለት ነው። ዘመናዊ አሰራርን በመተግበር የአርሶ አደሩ ኑሮ ለማሻሻል እየሰራ መሆኑን የማዕከላዊ ጎንደር ዞን አስተዳደር አስታወቀ። የዞን አስተዳደሩ ከመቶ ሚሊዮን ብር በላይ ወጪ የሆነባቸው ስምንት ትራክተሮች ለአርሶ አደሮች አቅርቧል። ማድራ አድማሴ በዝርዝር ትነግረናለች። የማዕከላዊ ጎንደር ዞን በአማራ ክልል ከሚገኙ በግብርና ኢንቨስትመንት ሊለሙ ከሚችሉ ሰፊ መሬትና ሀብት ካለባቸው አካባቢዎች መካከል አንዱ ነው። ዞኑ በተለያዩ አካባቢዎች ያለውን ምቹ መልክዓ ምድር ለእርሻ በመዋል የግብርና ሂደቱን ለማዘመንና የአርሶ አደሩን ተጠቃሚነት ለማረጋገጥ ስምንት ትራክተሮች አቅርቦ የርክክ መርሃ ግብሩን አካሂዷል። ዘመናዊ የእርሻ መሳሪያዎችን በዞን ወረዳ ምክር ቤቶች በተሰበሰበ ከመቶ ሚሊዮን ብር በላይ ወጪ የተገዙ ሲሆን ምርትና ምርታማነትን ለማሳለጥ እንዲቻል በፀሀይ ዩኔና የአርሶ አደሮቹ ለገብ ማህበር በኩል እንዲደርስ ስለሚያስ መደረጉ በርክክ መርሃ ግብሩ ላይ ንግግር ያደረጉት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሪ ያስታውቀዋል። ከሁሉም ወረዳ በተውጣጣ ሀብት ስለሆነ የተገዙት ወደ ስምንት ያህል ትላክተሮች ናቸው። ማረሻም አላቸው። የተሟላ ትላክተር ነው። ንብረቱ የአርሶ አደሩ ሆኖ የማስተዳደሩን ኃላፊነት ግን የፀሐይ ዩኒየን ተረክቦ እያስተዳደረ በዘላቂነት ትራክተሮቹ እየወጡ የአርሶ አደሩን ማሳ የሚያርሱበት ሁኔታ ይፈጠራል ማለት ነው። ይሄ ደግሞ በዋነኛነት ምርትና ምርታማነት በመጨመሩ ሂደት የሚጫወቱት ሚና እጅግ በጣም ከፍ ያለ ነው ብሎ መውሰድ ይቻላል። የማዕከላዊ ጎንደር ዞን እምቅ ሀብት ያለው መሆኑን ያነሱት የማዕከላዊ ጎንደር ዞን አስተዳደር ግብርና መምሪያ ኃላፊ አቶ ንጉሴ ማለደ በበኩላቸው አርሶ አደሮቹ በኩታ ገጠሚ አስተራረስ ዘዴ ተቀናጅተው ተጠቃሚ እንዲሆኑ በትኩረት እንደሚሰራ ገልጸዋል። አይ ጎንደር ዞን የግብርና መካናይዜሽንን ለማስፋት አርሶ አደራችን በግብርናው አሰራር መሰረት በክላስተር አደራጅተናቸዋል። በዋና ዋና ስምንት ሰብሎች ላይ በክላስተር አደራጅተናል፣ አርሶ አደራችን ማለት ነው። እነዚህ አርሶ አደሮች ደግሞ የዩኒየኑ አባሎች ናቸው ማለት ነው። ፕሮግራም ተይዞላቸው አርሶ አደሩ የእርሻ ወቅታቸውን መነሻ ተደርጎ ትራክተሩን ይጠቀማሉ ማለት ነው። የትራክተር አቅርቦቱ አርሶ አደሮቹ ያለውን ሀብት በአግባቡ ለመጠቀም በበሬ ማረስ ወጥተው በተቀናጀ መንገድ ውጤታማ እንዲሆኑ የሚያስችል መሆኑን የተናገሩት ደግሞ የፀሐይ ዩኒየን ምክትል ስራ አስኪያጅ አቶ ቻሌ ሙላቱ ናቸው። ዘመናዊነትን ለማሳደግ ፀሐይ ሁለገብ ገበሬዎች ህብረት ስራ ማህበር ከአሁን በፊትም ሌሎች ትራክተሮች ገዝቶ እየሰራ ነው ያለ። ይህን ቴክኖሎጂ እንግዲህ በሁሉም ወረዳዎች ለማስፋት በበሬ ከሚያርስ አሁን በዘመናዊ መንገድ በትራክተር የሚሰራበትን መንገድ ልንፈጥር ነው። የፀሐይ ዩኔን ሁለገብ የገበሬዎች ህብረት ስራ ማህበር የአርሶአደሩን የኑሮ ዘቤ ለማዘመን ታልሞ በ1992 ዓ ም በሁለት መሰረታዊ ሁለገብ የገበሬዎች ህብረት ስራ ማህበር የተቋቋመ የአርሶአደሮች ሀብት ነው። ዩኔኑ በአሁኑ ወቅት 243 መሰረታዊ ሁለገብ የገበሬዎች ህብረት ስራ ማህበር ሲሆን 210 ሺ አባ ያሉት መሆኑን ከማዕከላዊ ጎንደር ህብረ ስራ ማህበር ጽህፈት ቤት ያገኘነው መረጃ ያሳያል። የዳሽን ቢራ ፋብሪካ በጎንደር ከተማ አስተዳደር ላዞ ጤና ጣቢያ ግማሽ ሚሊዮን ብር ወጪ በማድረግ የአልትራሳውንድ መሳሪያ ድጋፍ አድርጓል። ድጋፉ ህሙማን አገልግሎት ለማግኘት የሚያጋጥማቸውን ችግርም እንደሚያቃልል ተገልጿል። የይፈንቴ ዝርዝር አለው። ወይዘሮ የሽቱ ሞገስ በጎንደር ከተማ በአዘዞ ጤና ጣቢያ የወሊድ ክትትል ለማድረግ መጥታ ነው ያገኘናት። በጤና ጣቢያው የአልትራ ሳውንድ አገልግሎት ባለመኖሩ የወሊድ ክትትል ለማድረግ አስቸጋሪ እንደነበር ታነሳለች። የነፍሰጡር ክትትል በማደርግበት ሰዓት እዚህ የአስትራ ሳውንድ እጥረት ነበረ። ሌላ ቦታ ላይ እየተንገላታን እየሄነ ወረፋ ለመጠበቅ ብዙም እንግልት እናንትን ይደርስብን ነበረ። በሰዓቱ ማግኘት የሚገባንን ክትትል ሳናገኝ ነው የሚያልፈን ነበር። ችግሩን ለመቅረፍም የዳሸን ቢራ ፋብሪካ ለአዘዞ ጤና ጣቢያ ግማሽ ሚሊዮን ብር ወጪ በማድረግ የአልትራ ሳውንድ መሳሪያ ድጋፍ አድርጓል። ድጋፉ ባለሙያዎች በመሳሪያ የተደገፈ የሙያ አገልግሎት እንዲሰጡ እድል እንደሚፈጥርም የዳሸን ቢራ ፋብሪካ የማብራዊ ዘርፍ ኃላፊ እንዳልካቸው አበብ አንስተዋል። ለዚህ ጤና ጣቢያ ያደረግ ነው የአልትራሳውንድ ማቴሪያል ነው። አልትራሳውንድ በጣም ለወላዶች ከፍተኛ የሆነ ችግር ላለባቸው የጤና ችግር ያለባቸው ማህበረሰቦች በጣም ወሳኝና አጋዥ መሳሪያ ነው። ስለዚህ ይህን 500 ሺ ብር ገዝተን ያስረከብ ነው። ማቴሪያል ሲኖር ሙያተኛውም ተገቢውን ድጋፍ እና አገልግሎት ይሰጣል። በተለይ በወላዶች ላይ የሚፈጠረውን ችግር በጣም በማገዝ በኩል አስተዋጽኦ ስላለው ነው። የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ኋላ ፋብሪካው በከተማ አስተዳደሩ ለወጣቶች የስራ እድል በመፍጠርና በተለያዩ ማህበራዊ ጉዳዮች ድጋፍ በማድረግ የበኩሉም በጎ ሚና እየተወጣ እንደሚገኝም ተናግሯል። ከተማ አስተዳደራችን ላይ ከፍተኛ ቁጥር ላላቸው ወጣቶች ስራ እድል ከመፍጠር ጀምሮ አጠቃላይ ቀጠናውን ኢኮኖሚካሊ ከማንቀሳቀስ ጀምሮ ባለው ሁኔታ በተመሳሳይ ደግሞ በኑ ጎንደርን እንሞሽር መርሃ ግብራችንም ወደ አስር ሚሊዮን ብር ድረስ ድጋፍ ያደረጉበት ሁኔታ አለ። ስለዚህ በቀጣይ ይህን ድጋፍ መሰረት አድርገን ጤና ጣቢያችን ሞዴል አድርገን ማህበረሰቡ በአገልግሎት አሰጣጥ የረካበት ጤና ጣቢያ በማድረግ ጧትም ማታም ብቁ አገልጋይ ሰራተኞች እንዲፈጠሩ በማድረግ ረገድ አመራሩና የጤና ሙያተኞች ጠንክረን ልንሰራ ይገባል። በጤና ጣቢያው ከዚህ በፊት የአልትራሳውንድ ማሽን ባለመኖሩ ወላድ እናቶችና ሌሎች አገልግሎቱን ለማግኘት ወደ ሌላ ቦታ ሄዱ እንደነበር ያስታወሱት ደግሞ ድጋፉን የተረገቡት የአዘዞ ጤና ጣቢያ ኃላፊ ዮሐንስ በሪውን ናቸው። ድጋፍ መደረጉ ለአገልግሎቱ ተጠቃሚዎች የአልትራሳውንድ አገልግሎት ለማግኘት የሚያጋጥማቸውን ችግር የሚቀርፍ መሆኑን ተናግረዋል። እናቶች ብዙ ጊዜ ከኛ ጤና ጣቢያ ሲመጡ አልትራሳውንድ ባለመኖሩ ከኛ አገልግሎት ማግኘት አይፈልጉም ምክንያቱም አልትራ ሳውንድ ከሌለ የእናቶችን ምንነት ከውስጣቸው ምን ይኑር ስንተኛ ደረጃ የሆኑ ምን ጉዳት እንዳለባቸው የሚያሳወቅ መሳሪያ ባለመኖራችን በዚህ ማተሪያል ችግር ህብረተሰቡ ወደ ሌላ ወደ ግል ወደ ሆስፒታል የመሄድ በጣም ይቸገራል። አሁን ይህን ዳሽን ቢራ አምስት መቶ ሽብር ገዝቶ በመስጠቱ ብዙ ችግሮችን ፈቶልናል። ደንበኞቻችን አሁን ጥራት ያለው አገልግሎት ያገኛሉ። ጤናማ እናትን እና ወሊድን ለመፍጠር አመቺ ሁኔታ ፈጥሮልናል፣ የሚል ሀሳብ አለኝ። ለጤና ጣቢያው የተደረገው ድጋፍ እናቶች በተገቢው መንገድ አገልግሎት እንዲያገኙ እድል የሚፈጥር መሆኑንም የወሊድ ክትል ስታደርግ ያገኘናት ወይዘሮ የሽቱ ሞገስ አንስታለች። አሁን ግን በዚሁ አጋጣሚ ይህ የእናቶች አስትራሳውንድ እዚህ ጤና ጣቢያ መጀመሩ ለእናቶች ሞትና ለህጻናት ሞት መቀነስ ትልቁ እድል ነውና ይህ እድል በመፈጠሩ በጣም ትልቅ ደስታ ፈጥሮብኛል። ሌሎች ተቋማትም ለጤና ጣቢያው ድጋፍ በማድረግ ማህበረሰቡ የተሟላ የጤና አገልግሎት እንዲያገኝ የበኩላቸውን እንዲወጡም ሲሆን ያዘዙ ጤና ጣቢያ ኃላፊ ዮሐንስ በሪውን ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሮያችሁ ቆየሁ። ጤና ይስጥልኝ።